ሀገር ድንበር በተደፈረ ጊዜ ታቦቷን ተሸክማ ካህናቷን ከፊት እየመራች ቤተ ክርስቲያኒቱ ሀገሪቱን ስታስጠብቅ የኖረ ቤተ ክርስቲያን ክብሯ ዝቅ ያለው በኛ ዘመን እኛ የእያንዳንዳችንን ድርሻ ስላልተወጣነ በማይጨው ጦርነት ጣሊያን አገራችንን በወረረ ጊዜ እኮ እና አቡነ ጴጥሮስ ዛሬ ሐውልት የቆመላቸው መታሰቢያ የተደረገላቸው ስማቸው ሕያው ሁኖ የሚኖር በስማቸው ፊልም ቲያትር የሚሰራላቸው ባደረጉት ተግባር ነው፣ በሰሩት ስራ ነው። ምንደኛው ግብጻዊው አቡነ ቄርሎስ አገራችንን ጥሎ በጣሊያን አድርጎ ወደ አገሩ ሲገባ እውነተኛው እረኛ ኢትዮጵያዊ አቡነ ጴጥሮስ ግን በአደባባይ ስለ ሕዝባቸው እየመሰከሩ ለጣሊያን እንኳን ሕዝቧ መሬት እንዳትገዛ ገዝቻታለሁ እያሉ መሬት ጭምር ገዝተው ራሳቸው መትረየስ ጥይት ከፊት ለፊታቸው ደቅኖ ዙር ልመታ ነው ሲላቸው ሞት ከፊት ለፊት እንጂ ከጀርባ ይመጣም ብለው አናታቸውን በመትረየስ ጥይት እየበተነ ሲጥላቸው ሕይወታቸው አላልፍ ቢል ባስቸግረው በአምስት ሽጉጥ ጥይት እንደገና ጨምሮ የገደላቸው ለሀገራቸው ለበጎቻቸው ብለው ነው። ምንደኛ ስላልሆኑ ነው። ምዕመናን በምዕመናነታቸው ድርሻቸውን መወጣት አለባቸው። እኛ ካህናቱ በክህነት አገልግሎታችን ድርሻችንን መወጣት አለብን። ግን ሁላችንም ዛሬ ተያይዘን ምንደኛ ስለሆን ነው። ቅጥረኛ ስለሆን ነው። ለእውነት ስለማናገለግል ነው። እውነተኞች ስላልሆን ነው። በዘመናችን እንኳ ያየናቸው ሰማዕትነት የከፈሉ ምዕመናን አሉ በሀገራችን በተለያየ ቦታ ላይ ዛሬ አንገታቸው የታረዱ በእሳት ቤት ተዘግቶ የተቃጠሉ እምነታችንን አንክድም ማተባችንን አንበጥስም እያሉ ምዕመናን ድርሻቸውን ወጥተዋል ምን ለመሆን እግዚአብሔርን በማገልገል ጸንተው በመኖር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መጋቢ አባ ተክለ ሃይማኖት ኃይለ ማርያም የገዳማችን ዋና መጋቢ፣ ክቡር አምባሳደር ተስፋ ይታይህ በእስራኤል ሀገር የኢትዮጵያ ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ አበው አባቶቻችን፣ መነኮሳት፣ ካህናት፣ ወንድሞች፣ ዲያቆናት የተወደዳችሁ የእግዚአብሔር ቤተሰቦች ምዕመናን፣ ምዕመናት እንደምናደራችሁ እንደምናደራችሁ፣ እንደምናረፈዳችሁ ልዑል አምላካችን እግዚአብሔር ሰዓተ ሌሊቱን ባርኮ ቀድሶ እስከዚህ ሰዓት ስላደረሰን ክብርና ምስጋና ለርሱ ይሁን። በእርሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰው አደባባይ እንድናመሰግነው ስሙን እንድንጠራ በቤቱና በቅጥሩ ያሰባሰበን ልዑል አምላካችን ክቡር ምስጋና ይግባው። ብዙ አይደለም የምናገረው። ትንሽ የተሰበሰብንበት ዋናው ዓላማው በዚህ በስብከተ ወንጌሉ አገልግሎት ቀደም ሲል ሲያገለግሉ የነበሩ አባቶች፣ ወንድሞች፣ እህቶች ነበሩ። ከዛ በኋላ ደግሞ አሁን አዲስ ተመርጠው ለዚህ አገልግሎት የተሰለፉ እንደዚሁ አባቶች፣ ወንድሞች፣ እህቶች አሉ። ይህንን የአገልግሎት ሽግግር ለማድረግ ያለፈውን ለማመስገን፣ የሚመጣውን ደግሞ ለማበረታታት፣ አገልግሎቱ እንዲቀጥል ለማድረግ የሁላችንም ጸሎትና ምክር ስለሚያስፈልግ ከዛ አንጻር ነው እና ትንሽ መናገር የምፈልገው አገልግሎትን በተመለከተ ነው። አገልግሎት ነቢየ እግዚአብሔር ሙሴን እኔ ነቢየ እግዚአብሔር ሙሴን እግዚአብሔር በኮረብ ተራራ አጠገብ ሳለ ምን ብሎታል? ሕዝቤ ያገለግለይ ዘንድ ልቀቅ በለው ፈሮንን፣ ሂድና ሕዝቤ ያገለግለይ ዘንድ ልቀቅ በለው ብሎታል። ሕዝብ ሁልጊዜ ጊዜ የእግዚአብሔር አገልጋይ ነው። የምናገለግልበት የስራ ዘርፍ ይለያያል እንጂ እንደ የተሰጠን ጸጋ፣ እንደ የተሰጠን ሀብት፣ እንደ እየተሰጠን የማገልገል ጸጋ እናገለግላለን። ትልቁ ነገር ግን ስናገለግል ማንን እንደምናገለግል ማወቅ ነው የሚያስፈልገው። እንግዲህ ብዙ ሰዎች ከተናቀ ቦታ ለአገልግሎት ተጠርተዋል። ሙሴንም ብታዩት የአማትን የዮተርን በጎች በሲና ተራራ በታይ ሲጠብቅ ነው ለዚህ አገልግሎት እስራኤልን ከግብጽ ምድር ለማውጣት ባህር ከፍሎ ለማሻገር ያንን ህዝብ ከፈሮን ያውም እንደ ፈሮን ካለ ልቡ ከደነደነ ከድንጋይ ከጭንጫ የበረታ ልብ ከነበረው ከፈሮን እጅ ለማላቀቅ ሕዝቤ ያገለግለኝ ዘንድ ሂድ ውረድ፣ አገልግል ተብሎ በተባለ ጊዜ ሙሴ በራሱ ባነጋገሩ እኔ እንዴት ይሆንልኛል? አቅመ ደካማ ነኝ፣ ፈሮን ኃይለኛ ነው። እስራኤልም ቢነግሯቸው አይሰሙም፣ ልበደ እንዳናዎች ናቸው። ምን ብዬ እሄዳለሁ? ምንስ ብዬ እናገራለሁ? ብሎ ሙሴ ጠይቆ ነበረ። እግዚአብሔር ምንድን ነው ያለው? ሂድ ወንድም አሮን አፍ ይሆንሃል አለ። እኔም ከአንተ ጋር ነኝ። ማን ላከኝ ልበል አለው፣ ያለና የነበረ የሚኖር ኤልሻዳይ የአብርሃም የይስሐቅ የያዕቆብ አምላክ ላከኝ ብለህ ንገር ነው ያለው። ሙሴ እነን ተቀብሎ ለአገልግሎት እንግዲህ ከየት ነው የተመረጠው ማለት ነው? ከበግ ጥበቃ በግ እያገደ ባለበት በኮሬብ ተራራ ስር ከዚህ ተጠርቶ ነው ለአገልግሎት የሄደው። ሄዶም ደግሞ ሙሴ እንዲሁ በቀላል አይደለም። ከግብፅ ሲወጣ አርባ ዓመቱ ነበር። በኮሬብ ተራራ አርባ ዓመት ኑሯል። ከአርባ ዓመት በኋላ ተመልሶ እንደገና ወደ ግብፅ ወርዶ እስራኤልን ከባርነት ቀንበር ነፃ አውጥቶ ሕዝቡን መርቶ ወደ ተስፋይቱ ምድር ይዞ መጥቷል። ተስፋይቱ ምድር እሱ ባይገባም ከዚህ ከዮርዳኖስ ማዶ በጆርዳን በናባው ተራራ ሙሴ በዛው ቀርቷል ማለት ነው። እስራኤል ግን እንደተባለው ምንም ሁሉም ባይገቡ ከዛ ከግብጽ ከወጡት ሁለት ሰዎች ኢያሱና ካሌብ ሲገቡ፣ ያ ሁሉ 600 ሺህ እስራኤላውያን በምድረ በዳ ቀርተዋል። ያ የሚያስቀራቸው ባመጻቸው፣ ባለመታዘዛቸው፣ በእንቢተኝነታቸው ነው። ሙሴ ግን የታዘዘውን ስራ ከፍጻሜ አድርሷል ማለት ነው። ልብ በሉ። ዳዊትም ከበግረኝነት ነው የተጠራው። ከበግረኝነት የአባቱን በጎች እየጠበቀ ሳለ ነው ለቅባ መንግሥት የበቃው እንዲቀባ እግዚአብሔር በነቢዩ በሳሙኤል አማካይነት ለዚህ ታላቅ ክብር እስራኤልን የሚያህል ሕዝብ እንዲመራ እግዚአብሔር ዳዊትን የመረጠው ከረኝነት ነው። ከየት ከተናቀው ቦታ። አሁን አንዳንዴ ለምን አታገለግሉም ስንባል እኛ እኔ አቅም የለኝም እንላለን። ለምን አዘምሩም ስንባል እኔ ድምፅ የለኝም እንላለን። ለምን አታገለግሉም ሲሏችሁ እኔ መንፈሳዊነት እውቀት የለኝም እንላለን። ግን እግዚአብሔር ለእኛ ለእያንዳንዳችን የሰጠን የጸጋ ሀብት አለ። ያንን ሀብት መጠቀም ነው። እነዚህ ሁሉ ሰዎች ተጠርተው ለአገልግሎት ነው ተሰልፈው አገልግሎቱን ሲያገለግሉ የኖሩት ማለት ነው። አሞስ ከላምረኝነት ተጠርቶ ነው ለነቢይነት የበቃው። ላሞች እያገደ ዋርካ እየለቀመ በዛ ባለበት ነው እግዚአብሔር ለነቢይነት ጠርቶት ለትልቅ ማይረግ ያበቃው። ዛሬ ከአስራ ሁለቱ ደቂቀ ነቢያት መካከል ቁጥሩ እንዲሆን የሆነለት አሞጽ ከላምረኝነት ተጠርቶ ነው። ብዙዎቹ አገልጋዮች ከተለያየ ተራ ከተባለ ቦታ ላይ ተጠርተው ነው ለአገልግሎት የበቁት። ብዙዎቹን ቅድስናቸውን ስናይ ከኢምንት ካልሆነ ቦታ ተነስተው ነው ለቅድስና የበቁት። ብዙዎቹን ስናስባቸው ከኃጢአተኝነት ከበደለኝነት ብዙ ኃጢአት ወገን የቱ ቀረን እያሉ ኃጢአት ሲሰሩ ከኖሩበት ቦታ በንስሐ እየተመለሱ እግዚአብሔርን አገልግለው ለመንግስቱ በቅተዋል። ስለዚህ ስናገለግል ማንን እንደምናገለግል አውቀን ጥሪያችንን ማክብረን በተሰጠን ጸጋ ማገልገል ነው። እያንዳንዳችሁን እዚህ ውስጥ ያላችሁትን ቤተ ክርስቲያን ለአገልግሎት ትፈልጋችኋለች። እናንተ የማትፈለጉበት ቦታ የለም። ለእናንተ የማይሆን የሥራ ዘርፍ ቦታ የሌለበት ቦታ የለም። ሁሉ ሰው እንደየ አቅሙ ሁሉም የሥራ ዘርፍ አለ። እንደምታውቁት የሚዘምሩት ይዘምራሉ፣ የምንቀድሰው እንቀድሳለን። የሚሰብከው ይሰብካል። እናቶች በቤተ እግዚአብሔር ያገለግላሉ፣ እንደ ማርያም የአላዛር እህት ጉድ ጉድ እያሉ እኛን ያስተናግዳሉ። ወንድሞች በሌላ መልኮ ያገለግላሉ፣ ብዙ ወይ ደሞ በተሰጣቸው በሌላው አገልግሎት ያገለግላሉ። አገልግሎት ዘርፍ የሌለበት ከቤተ ክርስቲያን ውስጥ ምንም የለም። ከአገልግሎቱ እኛነን እምንሸሸው፣ ወደኋላ ወደ ኋላ እምንለው፣ እምንፈራው እና ደግሞ አንዳንዴ ድፍረት ይመስለናል። ቤተ ክርስቲያን መጥቶ ማገልገል ድፍረት ይመስላል። እርግጥ ነው ቤተ ክርስቲያን እንድንደፍር አይደለም። በቤተ ክርስቲያን ግን የኔ ድርሻ ምንድን ነው ማለት ያስፈልገናል። አይታችሁ ከሆነ ዛሬ ድርሻችንን ባለመወጣታችን ነው ብዙ ፈተና እየደረስብን ያለው፣ ብዙ መከራ፣ ብዙ ዝብርቅርቁ የወጣብን። ዛሬ ለቤተ ክርስቲያን የሚቆረቆሩት ጥቂት ሰዎች አብሮ የሚኖግደው ግን ሚሊዮን ስለሆነ ነው። ቤተ ክርስቲያናችንን አሳልፈን ዛሬ ከእኛ አቅም በሆነ በላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ምን ያህል ኃይል እንደነበራት፣ ምን ያህል ክብር እንደነበራት፣ ምን ያህል ተሰሚነት እንደነበራት ነገሥታቱን እየቀባ የምታነክስ ቤተ ክርስቲያን ካህናቱን እየሾመች የምታስገለግል ቤተ ክርስቲያን። ወገኖቼ፣ አገር ድንበር በተደፈረ ጊዜ ታቦቷን ተሸክማ ካህናቷን ከፊት እየመራች ቤተ ክርስቲያኒቱ ሀገሪቱን ስታስጠብቅ የኖረ ቤተ ክርስቲያን ክብሯ ዝቅ ያለው በእኛ ዘመን እኛ የእያንዳንዳችንን ድርሻ ስላልተወጣን ነው። ሁላችንም የድርሻችንን አልተወጣንም። የሆነ ነገር ሲነሳ ከኋላ ሁነን ይበለው፣ የራሳቸው ጉዳይ የምንለው ነገር አለ ወገኖችን ስለዚህ፣ ይሄ የእያንዳንዳችን በተጠራንበት አገልግሎት ማገልገል አለብን። ምዕመናን በምዕመናነታቸው ድርሻቸውን መወጣት አለባቸው። እኛ ካህናቱ በክህነት አገልግሎታችን ድርሻችንን መወጣት አለብን። ግን ሁላችንም ዛሬ ተያይዘን ምንደኛ ስለሆን ነው። ቅጥረኛ ስለሆን ነው። ለእውነት ስለማናገለግል ነው። እውነተኞች ስላልሆን ነው። እንዴ በማይጨው ጦርነት ጣሊያን አገራችንን በወረረ ጊዜ እኮ እና አቡነ ጴጥሮስ ዛሬ ሐውልት የቆመላቸው መታሰቢያ የተደረገላቸው ስማቸው ህያው ሁኖ የሚኖር በስማቸው ፊልም ቲያትር የሚሰራላቸው ባደረጉት ተግባር ነው በሰሩት ስራ ነው። ምንደኛው ግብፃዊው አቡነ ቄርሎስ አገራችንን ጥሎ በጣሊያን አድርጎ ወደ አገሩ ሲገባ እውነተኛው እረኛ የኢትዮጵያዊ አቡነ ጴጥሮስ ግን በአደባባይ ስለ ህዝባቸው እየመሰከሩ ለጣሊያን እንኳን ህዝቧ መሬት እንዳትገዛ ገዝቻታለሁ እያሉ መሬት ጭምር ገዝተው ራሳቸው መትረየስ ጥይት ከፊት ለፊታቸው ደቅኖ ዙር ልመታህ ነው ሲላቸው ሞት ከፊት ለፊት እንጂ ከጀርባ አይመጣም ብለው አናታቸውን በመትረየስ ጥይት እየበተነ ሲጥላቸው፣ ህይወታቸው አላልፍ ቢል ባስቸግረው በአምስት ሽጉጥ ጥይት እንደገና ጨምሮ የገደላቸው ለሀገራቸው ለበጎቻቸው ብለው ነው። ምንደኛ ስላልሆኑ ነው እያችሁት። ምዕመናኑም ደግሞ የዛን ያህል ድርሻ የነበራቸው ሰማዕትነት የከፈሉ አሉ። በዘመናችን እንኳ ያየናቸው ሰማዕትነት የከፈሉ ምዕመናን አሉ። በሀገራችን በተለያየ ቦታ ላይ ዛሬ አንገታቸው የታረዱ፣ በእሳት ቤት ተዘግቶ የተቃጠሉ እምነታችንን አንክድም ማተባችንን አንበጥስም እያሉ ምእመናን ድርሻቸውን ወጥተዋል። ምን ለመሆን እግዚአብሔርን በማገልገል ጸንተው በመኖር። እኛ መካከል ዛሬ ሰይፍ የለም። እኛን አሁን የሚያስፈራራን የለም። የተፈለግነው ለአገልግሎት ነው። ኑ አገልግሉ ነው የተባልነው። ኑ ዘምሩ፣ ኑ አስቀድሱ፣ ኑ ጸልዩ፣ ኑ ቤተ ክርስቲያን በምትፈልጋችሁ ቦታ ግቡ ነው የተባልነው። እኛ ግን ዛሬ ምክንያተኞች ነን። ብዙ ምክንያት አለን። አባቶቻችን ግን ቅድሚያ ለቤተ ክርስቲያን ለእግዚአብሔር አገልግሎት ህይወታቸውን ሰጥተው የራሳቸውን ሁለተኛ አድርገው ነው የኖሩት በዚህም መሰረት ነው ቤተ ክርስቲያን ከአባቶቻችን ወደ እኛ ልትሸጋገር የቻለቸው እኛ ዘንድ ግን አሁን እናሻግራት ይሆን ቤተ ክርስቲያኒቱን ለትውልድ እናሳልፋት ይሆን ከነ ክብሯ ከነ ቀኖናዋ ከነ ዶግማዋ እያየን እኮ ነው። ዛሬ ትልቅ ያልናቸው ሰዎች በተቀደሰው ቦታ ርኩሰት ቆሞ ስታይ አንባቢው ያስተውል ተብሎ እንደተነገረው፣ ትልልቅ የምንላቸው ዛሬ አፋቸው ክህደት እየመነጨ ነው። ትልልቅ የምንላቸው አናት ናቸው የምንላቸው እያችሁ፣ ይሄ እየሆነ ነው ያለው። አሁን ሁሉም ውስጥ ውስጡን ክህደት እየነገሰበት፣ ዘመናዊ ግሎባላይዜሽን እያጠቃው ከሃይማኖት ይልቅ ወደ ኤቲስትነት፣ ሃይማኖት የለሽነት፣ ከሀገር ፍቅር ይልቅ ወደ ጎጠኝነት፣ ወደ ተራ መንደር እየወረድን ነው፣ እንኳን እግዚአብሔር ልናገለግለው። ወገኖቼ፣ ስለዚህ ልናስብበት ይገባል። ዛሬ የተመረጡት የስብከተ ወንጌል አባላት ያለፉትን እንዲሁ ብንተወው አገልግሎቱ አይታወቅም። ታንኪ ማለት መልመድ አለብን። እንደገናም ደግሞ በዚህ በጎልጎታ በዚህ በበዓል ጊዜ ሁልጊዜ ጊዜ በየዓመቱ በየዓመቱ መከራ ሲመጣ ከኛ ፊት ቀድማችሁ የምትጋፈጡ፣ ሕይወታችሁን የምትወራረዱ፣ ፖሊስ ጋር የምትተናነቁ፣ አቧራ ስታቦኑ የምትሉ፣ ድንኳን የምታፈርሱ፣ ድንኳን የምተክሉ፣ ሰው የምታስተናግዱ፣ ብዙ ፈተና የምትቀበሉ፣ ከኛ በበለጠ ደግሞ የምታገለግሉ ወጣቶች አላችሁ። ወንድሞችም እህቶችም ከአባቶችም ለእናንተ ምስጋና ይገባችኋል፣ ተብሎ ነው ዛሬ። በእውነት እውነት ነው ይገባችኋል። እኛ እንደውም ቀድሰን ቃል እግዚአብሔር ብለን ከመውጣት በቀር፣ ከዛ የተረፈውን እኛ አይደለንም የተጋፈጥ ነው፣ እናንተ ናችሁ ግብፃውያን ጋር ጉሮሮ ለጉሮሮ የተያያዛችሁት። ስለዚህ እናንተን የምናመስግናቸው አገልግለዋል ተብሎ ነው። አያችሁ፣ ሰው ሰው ማየት ከቻለ ሰው አገልግሏል ብሎ የአገልግሎትን ዋጋ ማመስገን ከቻለ እግዚአብሔር ከዚህ በላይ ዋጋ የሚከፍል አምላክ ነው። እግዚአብሔር ከዚህ በላይ ያያል። እንደውም ሰው የላይ ድካማችሁን እናያየው፣ እግዚአብሔር ግን ውስጣችሁንም ጭምር ያውቃል። ቅናታችሁን፣ መንፈሳዊ ሩጫችሁን፣ የስራችሁን ውጤት በዚህ ሁሉ ላገለግላችሁት ዋጋ አላችሁ። ስለዚህ በዚህ አገልግሎት የተወሰኑ የተመረጡ ሰዎች ብቻ አይደሉም ማገልገል ያለባቸው። ለቤተ ክርስቲያናችሁ ሁላችሁ ቋሚ ለጓሚ ጠበቃ መሆን ያስፈልጋችኋል። ጊዜው የፈተና ጊዜ ነው። ጊዜው የመከራ ጊዜ ነው። ጊዜው እኛ ከምንጠብቀው በላይ ፈተና ተሸክሞ እየገሰገሰ በየበራችን የደረሰበት ጊዜ ነው። ጊዜው አንድ ቋንቋ እየተነጋገርን የማንደማመጥበት ጊዜ ነው፣ ወገኖቼ። ስለዚህ ነቅተን ልናገለግል ነቅተን ቤተ ክርስቲያናችንን ክብሯን ልንጠብቅ ነቅተን ቤተ ክርስቲያናችን ለልጆቻችን ልናሳልፍ በአገልግሎት ጸንተን እንድንኖር እግዚአብሔር ይርዳን። ለዚህ ነው እኛ የምናገለግለው መላእክት የሚያገለግሉትን አምላክ ነው ያልኋችሁ። ሰውና መላእክት የተፈጠረው ለአገልግሎት ነው። ሌላው ግን ለአንክሮ ለተዘክሮ፣ ለምግበሰጋ የተፈጠረ ነው። በባህር ውስጥ ያለውንም፣ በየብስ ያለውንም፣ በክንፍ የሚበረውንም፣ በግር የሚሽከረከረውንም፣ በልብ የሚሳበውንም ሁሉ አይተን ግሩም ግብር ከብለን እግዚአብሔር የምናደንቅበት ነው። ስራህ ድንቅ ነው ብለን የምናስብበት ነው። እኛና መላእክት ግን የተፈጠር ነው፣ ለምስጋና ነው፣ ለአገልግሎት ነው። ቅዱስ ቅዱስ ቅዱስ እያልን እንድናመሰግን። መላእክት አገልግሎታቸው አልተቋረጠም፣ አልተቋረጠ 24 ሰዓት ምግባቸው፣ ምስጋናቸው፣ ምስጋናቸው ምግባቸው ሆኗቸው ይኖራል። አንድ ቀን እንኳ አቋርጠው አገልግሎታቸው ያቁም ሰው ነው። አንድ ሰሞን ከዘመርን ከያ በኋላ ሰልችቶን እንሸሻለን። አንድ ሰሞን ያስቀደስን እንደሆነ ከዛ በኋላ እንጠፋለን። አንድ ሰሞን ቤተ ክርስቲያን የሆነ ስራ ከሰራን ከያ በኋላ የርሜ ልክ የሰራን ይመስለንና በዛው እንጠፋለን። እሱ አይደለም። መላእክት ግን ከተመደቡበት ስራ እስካሁን ድረስ ዓለም ከተፈጠረበት እስከ ዓለም ህልፈት ከዓለም ህልፈትም በኋላ በእነሱ ሞት ሽረት ስለሌለ ሲያገለግሉ ይኖራሉ። እኛም የምናገለግለው እስከ ሞት ነው። ፍቅር እስከ መቃብር የሚባል መጽሐፍ ያው ታውቃላችሁ። ታላቁ ደራሲ ዶክተር አዲስ ዓለማየሁ ከዚህ ከቢቸና አካባቢ አስነስተው ከዲማ ጊዮርጊስ አካባቢ አስነስተው በዛብህና አባ አለም ለምኔ እነ ጉዱካሳ እነ ፊት አውራሪ መሸሻ የሚባሉ ሰው አይታችኋል፣ እዛ ውስጥ አይደል? በዚህ ምናባዊ በሆነው ድራማ እስከ ጉሃ ጽዮን ደርሰው አባ አለም ለምኔ እዛ አረፉ አይደል? ፍቅር እስከ መቃብር ተባለ። በዛ ብህም እንደዛው ሆነ ማለት ነው። ፍቅር እስከ መቃብር እሳቸው ምናቡን አለም ነው ያሳዩ። ፍቅር እስከ መቃብር የወደደን ክርስቶስ ነው። እስከ መቃብር ደሞ ልናገለግል የሚገባን እኛ ነን። እስከ መቃብር አቅማችን እስከ ገታ ድረስ፣ እስከ ደከምን ድረስ በእጅ መጨበጥ በግር መርገጥ ሊያቀተን፣ በከንፈራችን የከንፈር ፍሬ የተባለ ምስጋና ጸሎት ካፋችን ሳይለይ እግዚአብሔር ማገልገል ይገባናል። ስለዚህ እያገለገልን እንድንኖር ሁላችሁም ድርሻችሁን ማወቅ ያስፈልጋችኋል። በቤተ ክርስቲያን አገልግሎት ድርሻ አላችሁ። አሁን እዚህ ስም ማንጠቅሰው በየቀኑ አንዲት እህት አለች ሽንት ቤት ዝም ብላ የምታጸዲያ ማንም ሳይነግራት ማንም ሳያዛት በራሷ ፈሳሹንም ማጽጃውንም ይዘ መጥታ ይህን ሽንት ቤትም እኛ የምንጠቀምበትን በቀን በቀን የምታጸዲያ እህታለችም። እኔ እኔ ነኝ አትልም። ወደ ማታ ላይ መሸትሸት ሲል መጥታ ጥርግርግ አርጋ አጽድታ ትጠፋለች ከዚህ እንዲህ ያለም አገልግሎት አለ። አሁን ይሄ የተናቀ ይመስላችኋል። አንዳንድ ደግሞ ተሰውረው መጥተው ቤተ ክርስቲያኑ ዙሪያውን ጠርገው የሚሄዱ ሰዎች አሉ። ይህም ዋጋ አለው እንዴ! በሉቃስ ወንጌል ምዕራፍ ሁለት ላይ የተጠቀሰችው ሴት ሰማኒያ አራት ዓመት ሙሉ ቤተክርስቲያን ውስጥ ወርቃ ቤተ እግዚአብሔር ስታጸዳ ነው ይኖረችው ይላል። ሰማኒያ አራት ዓመት አያችሁ። እኔ መጥረጓ ብቻ አይደለም ሰማኒያ አራት ዓመት ከቤተክርስቲያን መኖር ይህ እኮ መታደል ነው። በቤቱ ተተክሎ መኖር። ስለዚህ እያንዳንዳችሁ የኔ ለእግዚአብሔር ምን አረግኩ? በድርሻዬ ምን ሰራሁ? በተጠራሁበት ምን አገለገልኩ? መክሊቴንስ በትክክል ተጠቅም ያለ ወይ? እግዚአብሔር የሰጠን መክሊት አለ። እጃችሁ፣ እግራችሁ፣ አይናችሁ፣ ጆሯችሁ ማሽተቻውም፣ መብለያውም፣ መተንፈሻውም፣ አናታችንም፣ ጭንቅላቱም ከእግዚአብሔር የተሰጠን መክሊት ነው ይህንን ሳንጠቀምበት ወደ አፈር ብንመልሰው መክሊታችንን ያልተጠቀምን መክሊታችንን የቀበርን ሰዎች ነን ይህን አስባችሁ ሁላችንም አገልግሎት እንድናገለግል ለማለት ነው እግዚአብሔር አገልግሎታችን ይባርክልን ያገለግላችሁትን እግዚአብሔር ይባርካችሁ የምታገለግሉትንም እግዚአብሔር ይቅደምላችሁ ስራችሁን ይባርክ ያላገለግላችሁትም እንድታገለግሉ እግዚአብሔር ኃይሉን ብርታቱን ይስጣችሁ ለማለት ነው እግዚአብሔር ይስጥልን